ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አስኳላ መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬ የአስኳላ መሰናዷችን ደግሞ ደብረ ታቦር ከተማ ላይ ተገኝተን በሂሳብ ትምህርት ለ ሰላሳ ሰባት ዓመት ካስተማሩ መምህር ጋር መምህር ደሳለው አለም ይባላሉ። ለ ሰላሳ ሰባት ዓመታት በማስተማር ሙያ ላይ ቆይተዋል። አሁን ደግሞ ጡረታ ወጥተዋል። ያለ ጊዜያቸው ጡረታ መውጣታቸውን ተከትሎ ደግሞ ጓደኞቻቸው ሲሸኟቸው ወጣቱ ጦረተኛ እንዳሏቸው ሰምተናል እና ከእሳቸው ጋር ነው እንግዲህ ቆይታ የምናደርገው። አስራ አንደኛ ክፍል ላይ ሰከንድ ሴሚስተር አካባቢ ነው የጀመር ነው እና ከሱ ጋር ያው በፊት የነበረኝ ማትስ ውጤት ያው ትንሽ የወረደ ነበር። ጋሽ ደሳለው ጋር ከተገናኘ ጀምሮ ግን ያው ትንሽ የተሻለ ውጤት ነው አሪፍ ውጤት ነው ማለት ይቻላል። ያው የፊተኛው እንኳን ወደ ስልሳ ምናምን አካባቢ አሁን ላይ ያው ብዙ ተሻሽሎ 85 ዘጠና ምናምን አሪፍ ነው እና ያው ለውጡ ይለያል እሱ እንደ ህት፣ እንደ ወንድም፣ እንደ ጓደኛም፣ እንደ አባትም፣ እንደ እናትም ሆኖ የሚያስተምር ሲያስተምር ሁለተኛ ደግሞ የሱ ትምህርቶች ከሌሎች ትምህርቶች ለየት የሚያደርጋቸው ምንድነው? ከኢንትራንስ ጋር የተያያዙ ናቸው የሚሰጣቸው ኮርሶች ማለት ነው። ትምህርቱን እንዲወድቱ ያደርጋል። እሱ የተለየ ባህሪ ነው ይሄ ነው። ይሄ ለእናንተ አይመጥንም ብሎ የሆነ የሚያልፈው መምህር አለ። እሱ ግን እንደዛ አይደለም። ለሁሉም አገናኝቶ ጎበዝብቶንም እንዲገባህ አይነት ነገር። ከታችም ያለውን ከፍ ያለውን ትልቅ ብሎ ከኢንትራንስ ጋር እያገናኘን የሚያስተምርና በዛ ስታይል ነው እሱ የሚሄደው። ከችሎታው አንጻር ተማሪዎች በራሳቸው በጠየቁት ጥያቄ መሰረት ቅዳሜና ወድ እንዲያስተምራቸው ጠየቁት። አሁን ረጅም ጊዜ ነው እዚህ ቅዳሜና ወድ እረፍት የለውም። ከ9፣ ከ10፣ ከ11፣ ከ12 የሚያዙ ኮርሶችን በአንድ እያደረገ ነው ለተማሪዎች የሚያቀርቡ። የሆነ ቻፕተር ያስተምርሃል። ስለ ኳልኩለስ ካስተማረ ኳልኩለስ ላይ ምን ምን ጥያቄ ወጥቷል እና በዛ አስተያየት ላይ ምን ምን እንዴት አድርጓ ፔር ያደርጋል የሚለውን ያው እሱ በዛ ደረጃ ሌቭል ወርዶ ከፋፍሎ የሚያስተምርና እሱ ለኛ በጣም ጠቅሞ ነው። ሙያውን በጣም የሚወድ ለሙያ የሚኖር የሙያ አባት የሚባል ሰው ነው። ለተማሪዎች አሳቢ፣ በችሎታው ተማሪዎች ሁሉ ጎበዝ ጎበዝ ተማሪዎች የመሰከሩለት፣ እኛም ቢሆን በትምህርት ቤቱ በቃ ሞዴል አድርገን የምናየው ሞዴላችን። ራስዎትን ያስተዋውቁልኝ ለተመልካች። ደሳለው አለም እባላለሁኝ ያው ተወልጅ ያደግኩት በምዕራብ ጎጃም ወይም አሁን አዊ ዞን በተባለው ዳንግላ ከተማ ነው። እንግዲህ አንደኛ ደረጃ ጀምሬ ትምህርቴን ያጠቃለሉት፣ ከዚያ መንገሻ ጀምበሬ በተወደድ መንገሻ ጀምበሬ ትምህርት ቤት ይባላል። ማን እንዳስመዘግቦት ያስታውሳሉ? እድገት በህብረት የእውቀትና የስራ ዘመቻ የሚባል ነበር በ67 ዓ ም ያኔ ቤተሰባችን ላይ ሶስት ተከታታይ ወንዶች ነበርነ ስለዚህ እኔ መሀል ነው ያለሁት። ታላቅ ወንድማ ላይ ታናሽ ወንድም ነበረኝ እና በሁለት በሁለት ዓመት ነው በረልጥ አዲስ አበባ ዩኒቨርሲቲ መጥቶ ሲያስተምሩ ከቤታችን መጣና አባቴን ይሄ ልጅ ከመሀል ነው ያለው፣ ምናልባት ይሄ ታላቁ ዚህ ያለ ታናሽ ዚህ ያለ ይሄ ከመሀል ያለው ምንም አይሰራም፣ ስለዚህ ይሄን ልጅ ወስጅል አስተምረዋልና አንድ ዘማች ነው ሙስጦፋ መሀመድ ይባላል። አሁን ወረታ ነው የሚኖረው። እና እዚያ ዳንግላ አካባቢ ዙሪያ ነበር የሚያስተምረውና እሱ ነው መጦ ይዞኝ ሄዶ በግድ ብሎ ከአባቴ ጋር ያስመዘገበኝ። አይሁን ማላሉም አባት ቢ ብለው ነበር። አዎ ታላቅ ወንድም አለኝ፣ ያኛውን ይሰራል፣ እኔ መሀል ስለሆኑ ምንም አይሰራም በሚል አሳመናቸውና በግድ ይዞኝ ሄደ ትምህርት ቤት። እዚያ መሰረተ ትምህርት ጀመሩኝ። ትምህርት ሀ ተብሎ ተጀመረ ማለት ነው። ከዚያ ቀጥታ ወደ አስኳላው ገባሁኝ፣ 67 ወደ መንገሻ ጅምበሬ ቢትወደድ መንገሻ ጅምበሬ ትምህርት ቤት ገባሁኝ። ከዚያ እዚያ መሰረት ይዘ ነበር ከመሰረተ ትምህርት ና የተሻለ ውጤት ነበር። መጀመሪያ መሰረተ ትምህርት ነው የገቡት ማለት ነው? መሰረተ ትምህርት የገባሁት ከዚያ ነው እንግዲህ ወደ አንደኛ ክፍል የገባሁ ከዚያ ከያጠና በኋላ እና አንደኛ ክፍል ፈተኑኝ ና ወደ የተሻለ ውጤት ነበረኝ። ኢንተርቪው ሲያደርጉኝ ጥሩ ብቃት ነበረኝ እና ቀጥታ ወደ ሶስተኛ ክፍል አስገቡኝ። አንደኛ ክፍል መግባት አንደኛ ክፍል እንደገባሁ ሶስተኛ ክፍል ላይ ጀምር እና ሶስተኛ ክፍል ላይ ሒሳቡም አማርኛውም በደንብ ችለው ነበርና፣ ያስቸገረ ነገር እንግሊዘኛ ነበር። እንግሊዘኛ ነው የጀመርንበት ወቅት ነበር። ትንሽ የተቸገርሁበት ጊዜ ነበር። ከዛ ያው እሱን በምንም ናሻሻልሁ። እንግሊዘኛ ነበር ትንሽ ችግር ነበር። ቢ እሱን ከመጀመሪያው ስላልተጀመረ ነው አይደል? እሱን ከመጀመሪያው ስላልተጀመረ ነው። ከዛ እሱን አሻሽዬ ጥሩ ተማሪ ሆንሁኝ። 7 8 አካባቢ ሲደርስ የደረጃ ተማሪ ነበርሁ። ከዛ ጋሻው ጥሩ የሚባል መምህር አለ። በጣም ማርሰው መምህር ነው። እዚያው ደንግል አካባቢ ነው። ጥሩ ቤዛ ሲዞ ነው ያስተማረኝ። ስለዚህ እዚያ ላይ ጥሩ የማስተማር እድል ሁሉ ገጥሞኝ ነበረ። እንዲህ እያደረግን እናስተምራለን የተወሰነ ሰዓት። ከዛ ያው ፈተና ስንወስድ ሒሳብ ላይ ነው ጥሩ ውጤት ያመጣሁ፣ ሒሳብ ፊዚክስ ላይ ጥሩ ውጤት ያመጣሁና ባህርዳር ዩኒቨርሲቲ ያኔ በዲፕሎማ ጆይን አደረኩኝ። ፔዳ ማለት ያኔ 1977 ዓ.ም በ77 ተፈተንሁኝ። 78 እና 79 ባህርዳር ዩኒቨርሲቲ በዲፕሎማ ተመረቁ። በሰማንያ ስራ ጀመሩ። 1980 ስራ ጀምርሁ ጅማ አጼ በደ ማርያም የሚባል ትምህርት ቤት ተመደቡኝ። እዚያ ማስተማር ጀምር ለመጀመሪያ ጊዜ ማስተማር ሲገቡ ልጅ ከመሆኑ የተነሳ እርሶ በጊዜው ገብተው እያስተማሩ አንድ ሌላ መምህር መቶ ውጣ ብሎ አንገራገረውት ይሁን አስወጣውት ከክፍል የሚባል መረጃ ሰማ። ነገር የገጠመኝ ምንድነው ያኔ ዛ አጼ በደ ማርያም ሳስተምር ስምንተኛ ኤስ ከዲ ክፍል ነበር የደረሰኝ እና አንዱ ክፍል ስገባ ለመጀመሪያ ጊዜ ነው። እንግዲህ 19ኛ ስጨርስ ነው ቀጥታ ወደ ማስተማር የገባሁ። ልክ 20ኛ ስጀምር ማስተማር ላይ ጀምር። አዎ ያኔ ሲጀምር ተማሪዎች እዛ በጣም ትልቆች ናቸው እና ፈራሁ ስገባ። ከዚያ ስገባ ተማሪዎች ላስተምራቸው ነበር የገባሁኝ። አላደምጠኛሉ ምንም ነገር ሊሰሙኛል ይችላሉ። ምክንያቱም ሁሉም ከእኔ በላይ ናቸው በቁመትም በእድሜም ከዛ አንደኛው አንተ ቁጭ በል ምናምን አይደል ነው የሆነ ጠጠር ነገር አነሳና ወረወር እና መታኝ ተማሪ ነው ከዛ አይ እኔ ደነገጥኩኝ የመጀመሪያ ጊዜ ስለሆነ በጣም እንትን ስል ልክ የሆነ ግራ ነገር ሲገባኝ እዚሁ ፊት የተቀመጡ ሴቶች ነበሩ ሸሚዜን ጎተቱን አስቀመጡ ቁጭ በል ምን ያቅለበል ባህል አሉኝ እና የመሰለ የመሰላቸው ምንድን ነው ተማሪ ከሌላ ክፍል መጥቼ እንደምረብሽ ነገር አለ። መስከረም ላይ ስለሆነ ያው መምርነን እያለ አንዳንድ ተማሪ እየመጣ እንትን ይለናል የሚል ነው እንትናቸው። አዎ ስለማይለብስ እና ተማሪዎቹ ሂውጅ ናቸው ያኔ። እኔም የመጀመሪያ ጊዜ ስለሆነ በጣም ፈራሁ። ከዚያ ቁጭ አልሁና ቆየሁ፣ ከልጆች ጋር ዝም ብዬ እስከሚደወል ቆየሁ፣ መጽሐፌን ይዤ አዎ። መጨረሻ እንደ ያ ነገር ገጥሞኛል። መጨረሻ ሲደወልልኝ መጽሐፌን ይዤ ወደ ቢሮ ነው የሮጥኩት። ቢሮ ሮጥኩኝና እኔ እንደዚህ አይነት ነገር ገጥሞኛል። በጣም ርዕሰ መምህሩን ስነግረው በጣም ገረመውና የሳቀው መሳቅ እኔ ያርሳው በእውነት ጋሽ ጥላሁን ይባላል ትልቅ ሰውዬ ነው። ከዚያ ይዞኝ ክላስ መጣ። እኔ መሄደህ ካላስተዋወከኝ አልገባም ነው ከዚያ ወሰደኝና ክላስ ጋውን ግን አልነበረም፣ በጊዜው ጋውን አልነበረም አልነበረም እዚህ ብላ ይሄን ሸሚዝ ለብሻ ነበር። እና ሰምሩ ይዞ ይሄድና እንደገና እያንዳንዱን ተማሪ ይሄ በዲፕሎማ ተመርቆ የመጣ ነው የሂሳብ መምራች ነው ካሁን በኋላ ብሎ ያን ቅድም ወሮ የመታኝን ልጅም ይቅርታ እንዲል አሰኝቶ ለተማሪዎች በሙሉ ከምገባው ክፍል ሁሉ እየዞረ አስተዋውቀኝና ከዚያ በኋላ ማስተማሪያን ቀጠለ። አልደነገጠም ግን ልጆቹ አልደነገጡ። ከዛ በኋላ ሰሙን ገርተው በጣም ደነገጠ ልጅ ያመጣው ጉልበቴ ጋር ነው ያደርገው በጣም ይቅርታ ያለኝ። እኔ ከሌላ ክፍል መጥቶ የሚረብሸል ልጅ ነው የመሰለኝ ነው ያለ። ምክንያቱም እዛ ውስጥ ያሉ ተማሪዎች በሙሉ ይበልጡኛል፣ በቁመትም በእድሜ ይበልጡኛል። ስለዚህ ያ ስለሆነ በፍጹም አልገመቱም፣ እኔ አስተማሪ ሆኜ መግባቴ። ጎትተው ሲያስቀምጡት በጊዜው ተማሪዎች ናቸው እና እርስዎ መምህር መሆኑትን እርስዎ ያውቃሉ። ልጆቹ ናቸው የማያውቁት። አይ መምህር ነኝ ብለው እንዴት ተነስተው አልሄዱም። ግን ሞክሬ ያሉ ለመናገር ሒሳብ አስተማሪያችሁ እኔ እንዲሁም ስዘጋጅ ነው ያደረኩት። ለሌሊቱም ማታ ስዘጋጅ እንዴት ማስተማር አለብኝ ሜቶዶሎጂ ስለዘጋጀሬ ሒሳብ አስተማሪዎች ነኝ ብዬ እርስ ጽፌ ምናምን ሲጀምር ነው አላምነኝ አሉ፣ አላመኑኝም። ምክንያቱም ትንሽ ነህ ነው ያው እንግዲህ ይመስለኛል ትሉ እና እንትኑም ፍሬሽነቱም አለ። እደነገጥኩኝ ጎትቶ ሲያስቀምጡ ቁጭ ያ እና እስኪደወል ጠበከ። ኖርማሊ እስከሚደወል ድረስ ተደውሎ ቶሎ ህጄ ቢሮ እርሰ ምሩ ጋር ኮንታክት ሳደርግ ነው የቸኮ። እንዲህ አይነት ተገጠመኝ። ያው ከዛ በኋላ ምን ያክል ቆዩ እዛ ትምህርት ቤት ላይ? እዚያ ትምህርት ቤት ለሰባት ዓመት ቆየው። ቆይታውንም እስኪ ያንሱልን። ከተማሪዎች ጋር የነበረው በጣም ጥሩ ተማሪዎችን አስተምሬያለሁኝ። ያኔ በእውነት እንትኑ ተማሪዎች በስፔሻል ተከፍለው የሚማሩት ጎበስ ተማሪዎች ለብቻ አንደኛ፣ ሁለተኛ እየተባለ በክላስ ነው የሚማሩት ነበር እየተመረቱ እና እነሱ ጋር ተመርጬ ጥሩ ኤክስፔሪንስ አግኝቻለሁ ያኔ ከዛ በኋላ ወደ የትነው ከዛ በኋላ ወደዚህ ክልል መጣ። ከደሴ ዙሪያ አንድ ጁኔር ትምህርት ቤት ጦሳ ፈላና የምትባል ትምህርት ቤት ደረሰች። ከዛ ነው እንግዲህ እዚያ ደግሞ ያው ለአራት ዓመት አስተማሩኝ። እንደያንንም ቆይታ እንደው ያነሱ። አዎ እዚያም ጥሩ ጥሩ ተማሪዎች አግኝቻለሁ። ያው እንዳልሁ ሂሳብ ላይ ብዙ ብዙ ተማሪዎችን በተለይ በተለይ ማረሳው ወሎ ላይ እየሰራሁት እኒህ ትንሽ ደከም ያሉ ተማሪዎችን ሂሳብ እየለየ ሆኝ አስተምር ነበር። ስለዚህ ጥሩ ውጤት አግኝቼበታለሁ። በተለይ በተለይ ማስታውሰው አንድ ልጅ ወሎ እያስተማርሁኝ ሁለት ዓመት ወድቃ ከሶስተኛ ትመዘገቢ ተብላ ትምህርት ቤት ቀይራ ይመጣሽል ነበረች። ያችን ልጅ እንግዲህ ያው ሂሳብ በጣም ማትወድ ልጅ ነበረች፣ አጋጣሚ ስለዚህ፣ ይችን ልጅ ከምን ጀምሬ ማስተማር ጀ መደመራ አልችልም እንግዲህ ስምንተኛ ክፍል ሆና መደመራ አልችልም ነበር። ይችን ልጅ ከምን ጀምሬ ማስተማር፣ ከታች ከመሰረተ ትምህርት ከሳጥን ሳጥን እየሰራሁ ኤክስ ዋይ ዜድ እያልሁኝ፣ ከዚያ ወደ ፊደል ወደ ሀለቀ ይሄድሁኝ፣ ወደ አስኳለው፣ ከዚያ ወደ ኤክስ ዋይ እያልሁኝ፣ ከመጀመሪያው ከታች ከአንደኛ ክፍል ጀምሬ ያስተማርት ይችን ልጅ ይችን ልጅ ሂሳብ የተሻለ ውጤት አበጣች በኋላ እና በጣም የተሻለ ሆነች። እንትኗ ፍላጎቷ ጨመረ። መጨረሻ ላይ ወይዘሮ ስን ገብታ ከፍተኛ ውጤት አመጣ። ጅማ ዩኒቨርሲቲ ነው የገባችው። ጅማ ዩኒቨርሲቲ ገብታ በሂሳብ ዲፓርትመንት ሰቅላ እዚያው መቅረቷን አውቃለሁ። የሚገርም ስኬት ነው ይሄ እውነት ለመናገር። ከዛ ደግሞ ወደየት መጡ ማለት ነው? ከዚያ ቀጥታ ወደዚህ ነው የመጣሁት። ወደዚህ መጣሁና እዚህ ክምር ድንጋይ የሚባል ትምህርት ቤት ለአራት አመት ሰራሁ ሃይስኩል ክምር ድንጋይ ሃይ ስኩል ለአራት ዓመት ሰራሁኝ። አሁን ክምር ድንጋይም ጥሩ ጥሩ ልጆችን አፍርቻለሁኝ። በጣም ማድረሳቸው እነሱ የማይረሱ ልጆች አሉ እዚያ ጋር። ከተማሪዎች ጋራ ብዙ ቀረቤታ ነበረን። ተማሪ ጋር ተጣልቼ አላውቅም በፍጹም ተማሪም መስችም ተሳድቤ ማለት። ስለዚህ አንድ ልጅ እዚህ ክምር ድንጋይ እያስተማርሁ እንዲሁ ማድረሳው ነገር በጣም ረባሽ ልጅ ነበረ። ረባሽ ነው እዚህ ጋር ነው እህዶ እና ይህን ረባሽ ልጅ ሁሉም መምህር ሰድቦታል። ሁሉም መምህር ይሰድበዋል። እና እኔ አጋጣሚ ባህር ዳር አገኘሁት። መኮድ ውስጥ አሁን የሆነ ምክትል ሻለቃ ምናምን ነገር ነው። እና አንድ መኪና ይዞ እየመጣ እዚያ ጣና ሀይል እያስተማርሁኝ ልክ መኪናውን እንደዚህ አጠፈና እኔን አስገባኝ ወደ መኪናው ሊያስገባኝ አቆመኝ እና እኔ ደነገጥሁና ምንድን ነው ብዬ እንደዚህ ቁሜ ሳየው ልጁ መስኮቱን ከፈተና ፈገግ ሲል ለየሁት በጣም ወፍሯል በጣም የተለየ ሆኗል ግን እጅግ በጣም ረባሽና መምህሩ ማይወደው ምናምን እንደዚህ ብዙ መምህር የሰደበው ሰው ነው እና ና ግባ መኪና ውስጥ አለኝ እኔ አይ አልገባም ምናምን ስለው አይ ና ግባ ና ልሸኝህ ችግር የለውም እኔ አንተን አከብርሃለሁ አለኝ ለምንድን ነው የምታከበር ምንድን ነው ምክንያቱም ብዙ ጎበዝም አልነበረም ስለው ምን አለኝ በጣም ያሳቀኝ አይ ይህ ሁሉም መምህር ደደብ ብሎ ሰድቦኛል አንተ ግን ደደብ ብለህ አልሰደፈኝ ትምህርት ቤት አለኝ ይሄ ነገር በጣም አስቆኛል። ለአራት ዓመት ከሰራሁ በኋላ እንደገና ወደ ወረታ ነው የሄዱት። ገና መሰናዱ አዲስ እየተከፈተ ነበረ። ስለ ቅዳሜና እሁድ በእጃቸው አስተምራቸዋለሁ ከሰኞ እስከ አርብ አስተምራቸዋለሁ። ሌላ በምር የለም፣ አጋጣሚ የተከፈተ ባዲስ ስለሆነ ነው። ከዚያ ለአራት ተከታታይ ዓመት የኢሲኤል ሲ ውጤቱ ሲመዘገብ አንድ እምር ሰምር ነበረ፣ መልካም የሚባል ሰምር ነበረ። ትዝ ይለኛል። በአራት ተከታታይ ዓመት ያለውን የኤስኤልሲ በሂሳብ በፊዚክስ፣ ኬሚስትሪ እያለ እንደዚህ ባዮሎጂ ምናምን ሁሉን ሲመዘግበው ለአራት ተከታታይ ዓመት የተሻለ ውጤት ያመጡት ሂሳብ ነበር በዚያን ጊዜ። ስለዚህ ያየኔ ውጤት መሆኑን ሳውቅ በጣም ተደሰቱኝ። ትምህርት ቤቱም የተሻለ ውጤ ሰጥቶኛል፣ አበርክቶልኛል የሆነ ማስታወሻ ወረዳውም አበርክቶልኛል ወረታ ላይ አሁንም እንደዚህ ቅዳሜና እሁድ ማስተማር እንትኑ ነበሬ ልምዱ ነበሬ 30 ብርም 50 ብርም እያስከፈለ ነው ምን አስተምራቸው ተማሪዎችን። ከዚያ አንድ ቀን ከአዲስ አበባ ከአዲስ አበባ ተነስተው ወደ ስመጣ የሆነ ልጅ ሂሳብ ከፈሉ ከፍሎልኛል። የቲኬት ከፍ ቆርጧል። በአውቶቡስ ነው የምመጣው እና እንትኑ ረዳቱ መጣና ተከፍሏል ይለኛል። ለአንተ ተከፍሏል አለኝ። ማን የከፈለው ስለው የሆነ ልጅ ያሳየ ያ ልጅ ከፍሎላ አለኝ። እኔ አንሶ ሳየው አላውቀውም እና ምንድን ነገር ነው ብዬ በኋላ ልክ ለቁርስ ስንወርድ ሄድሁና ጠየቅኩት። መጣ እሱም ጠየቀኝ። ልጁን አላውቀውም፣ እውነት ለመናገር እና ተሳስተህ ነው ወይስ ለእኔ ብር ከፍለሃል ብሎኛል ምናምን ስለው፣ አዎ ከፍ ያለሁኝ አለ። እና አውቃሃለሁ፣ አስተምረኛል ቅዳሜ እና እሁድ። እና አሁን የከፈሉት ምክንያት ምንድን ነው? ቅዳሜ እሁድ ስማር በነፃ ተምሬ ያለሁ አጭበርብሬ አለሁ። ስለዚህ አሁን እችን ልክፈልህ ብዬ ነው እና ብሎ በግዳችን ትኬት ቆርጦ እንደገና ከአዲስ አበባ እስከ ባህር ዳድስ ትኬት ቆርጦልኛል። እና ተዋወቅን። የት ነው የሚሰራው ስለው ቴሌ ዋናው መሰረት ነው የሚሰራው እንዲህ አይነት ነገር አለ። እና ያን ስላልከፈሉ የግብ ተቀበለ ብሎ አስገድዶ ያችን ትኬት ሰጡ መጥቻለን። እንዲህ እንዲህ አይነት ገጠሞች አረሳቸው። ስራ አንድ አመት ነው ወረታ የሰራት ወረታ ሀይስኩል። ከዚያ ቀጥታ ወደ ጣና ሐይቅ መሰናዶ የግባት ጣና ሐይቅ መሰናዱ ለመጀመሪያ ጊዜ መሰናዱን ያስከፈት ነው። እኔ ስገባ ነው። እዚያ ገብተን ነው። ከዚያ ጣና ሐይቅ ለአንድ አመት ሰርቻለሁኝ። እዚ ወረታ እንደገባሁ የመጀመሪያ ዲግሬን በሒሳብ ያዝሁኝ። ባህር ዳር የገባሁበት አንዱ እንትኔ ያው ሁለተኛ ዲግሬን ለመያዝ ነበር ፈልጌ ነበር። ያው ብዙ ተማሪዎች እያነሱ የሚማረው ተማሪ እያነስ ምናምን አልተሳካልኝም። አብሮ ለሚማር የተመዘገበ ሰው ጠፍቶ ነው ተማሪ ያንስ እና ልክ ኤክስቴንሽን ለመማር ነው የፈሬ ያለነው ስንመዘገብ ከ10 በታች ምናምን ስለምንሆን ይተውታል። ስለዚህ ያ አልተሳካልኝም። ቀጥታ ወደ ደብረ ሲመጣ በመጀመሪያ ዲግሪ እዚህ ገባሁ። እዚህ እንደገባሁኝ ሁለተኛ ዲግሪ በመንግስት እድል ሲመጣ ጆይን አረኩኝ። በ91 ነው በ201 ነው የጀመሩኝ በ201 የሁለተኛ ዲግሬን ጀመሩ ባህርዳር ዩኒቨርሲቲ 205 ላይ ጨረሱ ሁለተኛ ዲግሬን ጨረሱኝና። ያው ከዚህ ያለው የጨረሱት እና ከዚህ ነው ስቲል እያስተማሩ የነበሩት ከዚህ ትምህርት ቤት ነው። መሰናዶ ቴዎድሮስ ዳግማዊ ቴዎድሮስ መሰናዶ ትምህርት ቤት። በስራ አጋጣሚውም ሊሆን ይችላል፣ በግል ህይወቱም ሊሆን ይችላል፣ እንደው አስተማሪ ባልሆንኩ ኖሮ ያሉበት አጋጣሚ ገጥሞት ያውቅ ሆነው? በጣም የሚገርመው አስተማሪ ባልሆንኩ ብዬ አላውቅም፣ ፍጹም አላውቅም። ምክንያቱም በፍቅር ነው የማስተምረው። ሁልጊዜ ግዜ ልክ አበባን ልክ እንደ አዲስ አበባ ነው የሚያቸው ተማሪዎችን በየዓመቱ መብት ተማሪዎች አዲስ ናቸው። በጣም አስተማሪ መሆን በጣም ደስተኛ መሆን ነው። በእውነት አያስረጅህም። ለዚያም ነው አሁን ብዙም እንትን አላለሁም እና እናፍቀዋለሁ። ክላሱን በገባሁ ቁጥር ዘና ብዬ ነው ማስተምረው፣ ተደስቼ ነው ማስተምረው እና አንዳንዴ እንዲያውም ሳብጀክቱ ላይ በጣም ፎከስ ከማድረግ የተነሳ ክላስ ላይ ሰው መኖሩና አለመኖሩን ላላስታወስ ይችላለሁ። ተማሪዎች መኖራቸው እና እንደ የገጠመ ነገር ምንድን ነው እዚህ እያስተማር የሆነ ፕሩፍ ነው እና ረጅም ፕሩፍ እያደረግኩኝ መጨረሻ ላይ ብላክ ቦርድ ከጀመ መጀመሪያ ጀምሬ መጨረሻ ላይ ሲጨርስ ተማሮች ድምቅ ያለ ጭብጨባጨው አጨበጨቡ። እኔ ያኔ በጣም ደነገጥኩኝ። ምንድን ምንድነው አይነት ነገር ስል አይ እኛ እናደንቃለን ደንቀአለን ጽሑፉን ግን አንጽፈውም አሉኝ። ሶሻል ተማሮች ነበሩ አይ በጣም ረጅም ነው፣ እኛ ይህን አንጽፈውም፣ ግን የሰራሁት ስራ በጣም አፕሪሽየት አድርገናል የሚል ስሜት ሰጡኝ። እና እኔ ሲያጨበጭቡ የደነገጡትን አደነጋገጥ እኔ የማውቀው ያኔ አይጠፋኝም። አዎ ማለት እንዴት እኔ የሚከታተሉኝ ነው የመሰለኝ እና እየሰራሁ ነው። እና ልክ ሁሉም ቁጭ ለዋል ቁጭ ለው በስነስርዓት ነው የሚያዳምጡት። ልክ ጽፌ ስጨርስ መጨረሻ በጣም ረጅም ነው እንትኑ እንዳልኩ፣ ልክ ያችን ጨርሼ ዞር ስል ድምቅ ያለ ጭብጨባ ተያይቶ እና ይሄ እኔ አዲስ ነገር ሆነብኝና፣ በጣም ደነገቱ በጊዜው። ውድ ተመልካቾቻችን አስኳላ ነው እየተከታተላችሁ የምትገኙ። መምህር ደሳለው አለም ይባላሉ። በጣም ብዙ ገጠመኞች፣ ብዙ የሚያስቁ ብዙ የሚያስደስቱ ገጠመኞች ካሏቸው መምህር ጋር ነው ዛሬ አስኳላችን ቆይታ እያደረገ የሚገኘው። ቆይታችንን እየወደዳችሁት እንደሆነ ተስፋ እናደርጋለን። ልጆችን እንደ አቅማቸውን እንዴት ነው የሚለዩቸው እና እንዴት ነው የሚያግዟቸው የሚለውን ደግሞ ብናነሳ። አዎ እንግዲህ ቅዳሜና እሁድ ማስተምራቸው ከሁሉም ክላስ የተውጣጡ በፍላጎት ያላቸውና የሚሞክሩት ተማሪዎች ነው። ከሰኞ እስከ ዓርብ ማስተምረው ደግሞ ከተመደቡበት ክላስ ነው። ስለዚህ እነዚያ ጋር ላይገናኝ ይችላል። እንዲሁም ከሰኞ እስከ ዓርብ ማስተምራቸው ልጆች ብዙ ጊዜ ቅዳሜ እና ሁላይ ይማሩ ይችላሉ ከሌላ ክፍል የሚማሩ ተማሪዎች እና እኔ በጣም የሚሞክሩ ጎበዝ ተማሪዎች ሁልጊዜ እኔ ጋር ኮንታክት ያደርጋሉ እነሱን አገኛቸዋለሁ እና እነሱን ፋርዘር እረዳቸዋለሁ በተቻለ መጠን ሽቶች እንሰራለሁ የ21 22 ዓመት ሽቶች እንሰራላቸዋለሁ በየዩኒቱ እንደገና ደግሞ ኢሴል ሲል እንዴት ማለፍ እንዳለባቸው ብዙ ነገር አሳያቸዋለሁ ብዙ እንማማራለን ከተማሪዎች እኔ እንማራለሁ ባይዘወይ እኔ ከተማሪዎች ብዙ እማራለሁ። በቃ እነሱ ይጠይቆኛል። እነሱ የሚጠይቁት ማለት ነው፣ ያው ጥያቄ እኔ ኮንሲደር አርጋለሁ፣ ወስዳለሁ። ጥያቄ አልንቅም። ተማሪዎች የሚጠይቁኝን ጥያቄ ሁል ጊዜ በአንክሮ ነው የምጠየማየው እና መዘግባለሁ፣ አነባለሁ። ብዙ ሂንት ከተማሪዎች አግኝቻለሁ። ስለዚህ አሁን ይሄ ምንድን ነው አንደኛ ተማሪዎች ብዙ ሽት ይሰራሉ። ብዙ ሽት በሰሩ ቁጥር ደግሞ የፈተናውን አመጣጥ በደንብ ይረዱታል። ስለዚህ አሁን እኔ ከዚህ ውስጥ እንግዲህ ወረታ ነው፣ አንድ 94 ከ100 ያመጣ ሂሳብ የመጀመሪያ አንድ ልጅ ነበረ። አሁን ደብረ ብርሃን ዩኒቨርሲቲ መመር ነው። ከዚያ እዚህ መጣሁኝ። ከዚህ ያው የዛሬ ሁለት አመት አንድ ታዳ የሚባል ልጅ ነበረ። እሱ ጋር ብዙ እንሰራ ነበረ በቴሌግራም ሌሊቱን ቁጭ ላይ እናድራለን። ብዙ ነገር ነው የምንሰራው እና ቤት ከሄድ በኋላ በቴሌግራም ሌሊት ሌሊት ምን ሰራችሁ ሸሽቶ ይሰሉና ልጁም ዳይናሚክ ነው ናቹራሊ ። ስለዚህ እሱ ጋር ብዙ ነገር ተረድቸዋለሁ፣ እሱ ጋርም ብዙ ነገር ወስጃለሁ። ይሄ ልጅ ሂሳብን መቶ ነው ያመጣው፣ መቶ አመጣ። ከዚያም ሌሎች 98 ያመጣ ልጅ አለ፣ 99 ያመጣ ልጅ አለ። ከዚያ በፊት አንድ ልጅ እና ከነዚህ ጋር በጣም ኮንታክት እናደርግ ነበረ። ሁሌ ነው የሚጠይቁኝ፣ ሁሌ ነው ነገሮችን አብረን በቅርበት ነው ምንሰራ የነበረ። ስለዚህ ውጤታቸው በጣም ያስደስተኛል። እንደው ጋሸ የ20 ዓመት የ22 ዓመት ሽት መያዝ የእውነትም ሙያውን በደንብ እንደሚወዱ ያስረዳል። ግን እንዴት ሰበሰቡት? አልከበደውትም ይህን ሁሉ የ20 ዓመት የ22 ዓመት ሸት መሰብሰብ። እኔ በአጋጣሚ መሰናዱ ያስተማሩት 22 ዓመት ነው። ከ95 ዓመት ምር ጀምሬ መሰናዱ ለማስተምረው። ስለዚህ የመጀመሪያ ጊዜ ሳስተምር መጀመሪያ የተፈተኑትን ፈተና እይዛለሁ፣ እጽፋቸዋለሁ። እነዚህ ሸቶችን እይዛለሁ፣ እይዛለሁ። ከዛ ከተወሰነ ዓመት በኋላ ላፕቶፕ የራሴ ኖረኝ ከዛ ጥያቄዎችን በየፈርጅ በየፈርጁ በየዩኒቱ 11ኛ ክፍል 12ኛ ክፍል እያልሁኝ በሙሉ ጽፋቸዋለሁ። አሁንም አዲስ ሲመጣ እዚያ ጋር መጨመር ነው እዚያ መጨመር ነው። አዲስ ነገር የለውም እና ብዙ እንትን የለውም እና ከሀያኛው ዓመት አሁን ዘንድሮ ራሱ የባለሁት ላይ የተወሰነ እያስወጣ አሁን መጨመር የተወሰነ እያስወጣሁኝ አሁን ያሉትን ደግሞ የተወሰነ እጨምራለሁ እና ለየት ያሉ አዲስ ነገር ለተማሪዎች ጥሩ ነገር ሊያስበቱልኝ ይችላሉ። ሙላቸውን ጥያቄዎች በሙሉ እዚያ ውስጥ ማስገባት ነው። እና ብዙ የሚከብድ ነገር የለውም። አጋጣሚ ከ11 እና 12 ለ22 ዓመት አስተምሬ ያለሁ። ስለዚህ ከዛ ጊዜ ጀምሮ ያሉትን የ12ተኛ ክፍል ፈተናዎች በሙሉ ይይዛሉ ማለት ነው። ካስተማሯቸው ተማሪዎች ውስጥ የተለየ የመጀመሪያዋ ሴቷን በደንብ ማለት ገርሞኛል። ያለ እውነት ለመናገር በዛ ልክ ሒሳብ አትችልም ተብላ እየወደቀች መደመርም ከመጀመሪያው ጀምሮ አስተምሮ ያውም የስምንተኛ ክፍል ተማሪን እቺ ልጅ በሂሳብ ትምህርቷ ጎበዝ እንድትሆን አድርጎ ይባስ ብሎ ደግሞ ዩኒቨርሲቲ ላይ የሂሳብ ትምህርትን ተከታተላ እንደገና ደግሞ ሂሳብ ላይ ሰቅሎ ቀርቶ መምህር መሆን ማለት ትልቅ አሻራ እንዳሳረፉባት ነው የሚሰማኝ። ተመልካቾችም በዚህ ልክ ይረዱታል ብዬ አስባለሁ። ና እንዲህ አይነት ውጤት ማየት በራሱ የሚፈጥረው ስሜት ያለ ይመስለኛል። ያንን ሲያዩ ግን ምን ተሰማሁት? እጅግ በጣም ነው ደስ ሚለኝ። ብዙ ተማሪዎችን ሳይ በጣም ደስታለሁ፣ በእውነት እኔ በመልክ አላቃቸውም አድገው ትልቅ ሆኖ ነው ማገኛቸው። ግን ብዙ ተማሪዎች አሁን በተለይ በኢንተርኔት ላይ ፊድባክ ይሰጡኛል። አንተ እንደዚህ ብታረክ እንደዚህ የምታሰምረው ነገር ወደ መጻፍ ብትቀይረው እንደዚህ እንደዚህ፣ ምን እንርዳህ ይሉኛል። አሁን ኢቭን አሁን ውጭ ጀርመን፣ ኢንግላንድ ውጭ ሀገር ያሉ ልጆች አሉ። አሁን ይሄ ማን ነው ኮፐንሃገን የምትባል ሀገር አለች። አሁን የሆነ ልጅ አላውቀውም ልጁን ግን ብዙ ጊዜ ያችን ፎቶግራፍ እያነሳ የዩኒቨርሲቲውን ዋን ጠቅላላ ያለውን ነገር በሙሉ ሁልጊዜ ይልክልኛል። እና ብዙ ልጆችን አገኛለሁ በተለያየ ቦታ ላይ እንዲሁም በተለይ አንዴ በጣም የሚገርመኝ ነገር አለማያ ዩኒቨርሲቲ ለሆነ ለስብሰባ ሄደን ነበርና እዚያ ላይ እኔ አሁን ይኖራሉ ብዬ አልገመቱም፣ ግን አለማያ ዩኒቨርሲቲ ውስጥ ብዙ መምህራንን አገኘሁ የኔ ያስተማርኋቸው ተማሪዎች ነበሩ። እነሱ እንደ ሰርሞኒ ነገር አዘጋጅተው በስነ ስርዓት እሸኝተውኛል። እዚያ ማንኛውንም ወጪ ችለው እዛ ከአለማያ እስከ ደብረታቦር መደርስበትን ትኬት ቆርጠው ብዙ ነገር አዘጋጅተው በልዩ ሁኔታ ለየት ያለች ሰርሞኒ አዘጋጅተው እዚያ የመምህራኖች እና እዚህ ወረታም ያስተማርኋቸው፣ ሌላ ቦታም እዚያ ባህርዳርም እንደዚህ ያስተማርኋቸው ልጆች እዚያ አግኝቻለሁ። እና ብዙ የሚያስደስተኝ ነገር በጣም ሰርፕራይዝ የሚያደርገው የተማሪዎች አፕሮች ነው። እና ተማሪ እንዲሆነ ሳይ እጅግ በጣም ደስ ይለኛል። ባህር ዳር ዩኒቨርሲቲ ባለፈው የገጠመኝ ልጅ ምንድን ነው፣ አንድ መምህር ነው እና እኔ እያስተማረኝ የሆነ ኮርስ ነው የሚሰጠኝ ነገርና ከዚያ በኋላ አንተ አስተምረህኛል አለኝ እና እሱ የእርሱ አስተማሪ ሆኖ ተገኝቶ ነው የእኔ አስተማሪ ሆኖ ተገኘና ምንድን ነው ያለኝ፣ እኔ እንደ አንተ አድርጌ ባላስተምርም እስኪ የኔን ትምህርት አንተ ደግሞ ተራዬን ደግሞ ላስተምርህ የሚል ነገር ነው ያለኝና እንደዚህ አይነት ነገሮች በጣም አረሳቸውም። እና ብዙ ገጠመኝ ይችላል። ያው ተማሪዎች ዶክተሮችን አገኛለሁኝ፣ አፕሪሽየት ያደርጉኛል እና ሞራል ይሰጡኛል። ይሄ እኔ በጣም ደስ ይለኛል። ከሁሉም በላይ ደስ ነው የሚለኝ በተማሪዎች ዘንድ መወደድ፣ የደከሙ ሰዎችን እንደምንም አምጥቶ ደግሞ ውጤታማ ማድረግ። አሁንም ለሙያው ትልቅ ፍቅር አለውት እንደመምህር መምህራን ልጆቻቸውን እንዴት ነው ማስተማር ያለባቸው? በዚህ አጋጣሚ እንዲያው ለወላጆችም ማሳስበው ነገር ቢኖር ከታች ክፍል ከታች ክፍል ላይ አንደኛ ክፍል ላይ እና ሁለተኛ ክፍል ላይ ጠንክረው ቢሰሩ አለቀ። ታች አንደኛና ሁለተኛ ክፍል ላይ አብረው ቁጭ ብለው እነሱ ጋር እያደሩ ቢሰሩ በእርግጠኝነት እኒህ ተማሪዎች ነገ ደህና ውጤት ይኖራቸዋል ምክንያቱም እኛ አሁን ያየ ነው ከላይ ያለውን ተማሪ እኔ ያየሁት በህይወቴ ወደ ታች አውርጀ ሳስተምረ ነው ጥሩ ውጤት አምጡ ያማገኘው ከገባው አንድን ሰው ከገባው ከተነሳለት ችግር የለውም ሌላው ይከተልሃል አሁን ችግሩ ምንድነው ካልገባው ከተነሳ ነው ካልገባው ላይ ከተነሳ ያልገባውን ነገር ተናግረህ ግን ወደ ገባው ብትሄድም አይገባው። ችግር ነው የሆነው። ስለዚህ ከታች ክፍል ነው የጀመሩት፣ ይህ አይደለም። ከዚያ ቀጥሎ እንደዚህ እንደዚህ። አንድ እንትና አለኝ እኔ። እዚህ ደብረ ታቦር ላይ ስመጣ የሆነ ከውጭ ወላጅ ያለው ልጅ ነው ወይም ቤተሰብ ከውጭ ያለው አሜሪካ አለው። እና ይህን ልጅ ጥሩ አርገህ አስተምርልንና እንክፈልህ ነው ያሉኝ ብለው አገናኙ ልጁን። ልጁ መጣ ረገጥ ነው ተገናኘን። ልጁን ሳየው አግሬሲቭ ነው አንዳንዴ በጣም ይሄ የትምህርቱ እንትን ያለበት ሰው ይቁጡ ነው በመሰረቱ ካልገባው ወይም ደግሞ የምታስተምረው የማይገባው ከሆነ ይቆጣል፣ ይጣልሃል ዝም ብሎ እና እዚህ ልጅ ጋር መስማማት አልቻልንም፣ ማስቀጠል አልቻልሁም። ዘጠነኛ ክፍል ነው ዘጠነኛን ክፍል ብቀጥል አልቻልሁም። ስለዚህ ልጅ ምንድን ነው ማድረግ ያለብኝ ከታች ጀምሬ ነው እና ስምንተኛ ሰባተኛ እያሉ መውረድ ሲጀምር አይ ቤተሰብ አላወቀ መሰል ልጁም ደስተኛ አልሆነም። እና ቤተሰብ ምንድን ነው ያለኝ እኔ እኮ ከዘጠነኛ ክፍል ጀምረህ እንድታስተምረው ነው የፈለግነ፣ ከዘጠኝ እስከ አስራ አንድ እንድንሆን እንጂ የፈለግነ ወደ ታች እንድትወርድ አልፈለግነም አሉ። ስለዚህ አይ በዚህ ምክንያት አልተግባባንም፣ ልጁ ጋርም አልተግባባን ቤተሰብ ጋርም። አንድ ሚስ ያደርጉት ነገር አለ ይመስለኛል። ይሄ ልጅ ሰው ማድረገው ምሰጡ ከሆነ ሰው እንዲሆን ከተፈለገ እኔ ዋይነት አንደኛ ክፍልማ አልጀምር ታች ለምን አልጀምርም? የሚል ነገር አመቀረሁኝ። አይ እነሱ ካለው ከ ከዘጠነኛ ክፍል ጀምረህ እንድትቀጥልለት። ይሄ ሳያውቁ ስለቀሩ ነው እንጂ ለእኔ ለሙያው ለባለሙያው ሚሰጡ ኑሮ ይህ ልጅ ነገ ሰው አድርገው ነበር። ከዚያ ሳንስማማ ቀረነ በቃ ፌል አረገ ጉዳዩ። አሁንም እያስተማሩ እንደሆነ ሰምቻለሁ። ስለዚህ የመምህርነት ፍቅሩ አሁንም ገና ይቀጥላል ጠንካራ ምንወት በርቅ ደስ የሚለው ነገር እሱ ነው። በዚህ ልክ ደግሞ ፍላጎት ኑሮት የሚወዱትን ነገር ሲሰሩ ደስ ይላል። ወጣቱ ጡረተኛ ተብለው እንደተሸኙም ሰምቻለሁና ለምን ወጡ? በዚህ ልክ የመምህርነት ፍቅሩ እያለውት እንደው በደንብ ያስረዱን። ይህንን ወደድኩኝ። ደክመውት ልበል? አልደከበኝም፣ አልደከበኝም ግን እንዳልሁ በየቦታው ሰራለሁኝ። እዚህ ብቻ አይደለም የምሰራው አሁን ኮሌጆች ሰራለሁ፣ አንድ ሁለት ኮሌጆች አሉ ሊግል የምሰራባቸው ከነዚህ ጋር ሰራለሁ፣ እንደገና እዚህ ሰራለሁ። ትንሽ ድካም አለ አክቹአሊ፣ እና ምናልባት በዛ ተማሪዎችን አላጣችሁም፣ ቅዳሜ እና እሁድ ማስተማራችሁን ተማሪዎች እዚህ አስተምራለሁ፣ ኮሌጆችን እነዚያ አገኛለሁ። ስለዚህ ያንን ላሳካ ነው አንዱ ኦብጀክቲቭ። እነዚህን ተማሪዎች ስለማገኛቸው ችግር የለውም በሚል ነው ሁለተኛው ዓላማዬም የወጣሁበት እንዳልሁ እስኪ ትንሽ ሰዓት ጊዜ ላግኝና እስካሁን የሰራሁትን እስኪ ኦርጋናይዝ አድርጌ እንዳልሁ ወደ ሆነ ነገር ልቀየረው ወደ መጻፍ ለመቀየር ስላሰብ ቅድም ባልሁ መሰረት እነዚህ እነዚህን ነገሮች ልስራ በሚል ነው የወጣሁት እንጂ የማስተማር እንትን አሁንም ፍቅሩ በጣም አለ። አሁንም ወደፊትም ብዙ አስተምራለሁ ብዬ ገምታለሁኝ እየሰራሁም ነው። መጽሐፉ አሁን ምን ላይ ደርሷል እንዴ? ምን ደረጃ ላይ ደርሷል? በእግረ መንገድም ደግሞ የመምህር ስራው ያንን ስራውን በመጽሐፍ መልኩ ሲያስቀምጥ ለብዙ ልጆች ይተርፋልና ምን ላይ ደርሷል? ምንድን ነው የሚቀረው? አይ ገና ነው መጽሐፉ አሁን እንዳልሁ በየዩኒቱ በየፓርት በየፓርቱም በየእንዳስቀመጡት ነው አሁን ይህ ነገር እንዴት ነው የሚጻፈው፣ እንዴት አጀስት ይደረጋል፣ እንዴት የሚለውን ነገር ገና ፕሮሰስ ላይ ነው ገና ያለው እና ዝም ብዬ አሁን ምንድነው ነው ያደረኩት በየእንትኖች በየፓርት በየፓርቱ በየዩኒቱ ከፍዬ ከፍዬ አጀስት አድርጌ አስቀምጫለሁ። አሁን ይህንን ወደፊት ያው እንዳትው አሁን ነው የወጣሁት ጊዜ ብዙም አላገኘሁም፣ አልተቀመጡም። ወደፊት ግን እነዚህን በቅርብ ሁለት ሦስት ዓመት ላይ እነዚህ እንደሚጨርሳቸው እርግጠኛ ሆኛለሁ። ውድ ተመልካቾቻችን አስኳላን ነበር ወደ እናንተ እያደረስን ቆይታ ያደረግ ነው። 37 ዓመት ካስተማሩ መምህር መምህር ደሳለው አለም ጋር ነበር ቆይታ ያደረግ ነው። እጅግ በጣም የሚገርም ተሞክሮ፣ የሚገርሙ ገጠመኞች፣ የሚገርም የመምህርነት የህይወት ጉዞ ካደረጉ መምህር ጋር ነው እንግዲህ ቆይታ ያደረግ ነው። ተሞክሯቸው፣ የህይወት ገጠመኞቻቸው በሙሉ አስተማሪዎች ሆነው ነው ያገኘናቸው። እናንተም በዚህ ልክ አስተማሪ ሆነው እንደምታገኟቸው ተስፋ እናደርጋለን። መጽሐፍ ደግሞ ሊያዘጋጁ እስካሁን ያስተማሩትን ትምህርት ወደ መጽሐፍ ሊቀይሩም አስበዋልና እሳቸው አስተማሯቸው ልናግዛቸው ይገባል። ሂሳብ ትምህርት ላይ ተጽዕኗቸው በተማሪዎችም ዘንድ እንዲደርስ እንፈልጋለን የምትሉ ካላችሁ ደግሞ በዚሁ አጋጣሚ ጋሽ ደሳለው አለምን አግዘናቸው ድካማቸው ፍሬ አፍርቶ መጽሐፍ ሆኖ ለልጆች የትምህርት መማሪያ እንዲሆን ማድረግ ብንችል ትውልድን እንደማስተማር ነው የምንቆጥረው። ና እዚህ ላይ ተሳትፏችን ቢኖር እንላለን። ሳምንት በሌላ መሰናዶ እንጠብቃቸዋለን። ወራችሁን ስለነበራችሁ ከልብ እናመሰግናለን።